አባት ወይም እናት ላይ የሆነ ነገር ሲደርስ እናትንም አባትን ሲጎዱ ማየት አትፈልጉም፣ አለ አደለ? ትፈልጋላችሁ እንደ እንትን እንደ ልጅ አትፈልጉ። ቢያጠፋም አባት ቢያጠፋም እናትን ብታጠፋ መቼስ ደስ አይላችሁ አደለ? እንደ ልጅ ምናምን። እዛ ቦታ ላይ ሆኜ ማሰብ ፈልጋለሁ፣ የሚስተካከል ነገር ቢኖር ኖሮ ማለት ነው። ግን አይሆንም፣ የማይሆን ነገር ነው የማይሆን ነገር ነው። ማዳመጥ የሌለባቸው በተለይ እዚህ ሀገር የምትኖሩ ጉላንጃ እና ቀርፋፋ ወንዶች ወይ ስለ ራሳቸው አታውቁ ወይ ስለ ትመጣለ ወሸላህን ይዘ አቅም አስቀያሚ ነገር ውስጥ ነው የምትገቡት። አስቀያሚ ነገር ውስጥ ላይፍህ ነው የሚበላሽ። ላይፍህ ይበላሽ ላይፍ ይበላሽ። ከአጠገብ ሆነ ብታጨበጭ ከዳር ሆነ እኛኛ ብትል ጠጣ ብትል አፍሪካ፣ ይህ አፍሪካ አይደለም። ዘመድ የለም፣ አጎት የለም፣ አባት የለም፣ እናት የለም፣ ሽማግሌ የሚባል ቁጭ አድርገ ሕግ ነው ያለው እዚህ ሀገር፣ ሕግና ሕግ ነው፣ ሕግና ሕግ ነው። ኦኬ። ሴት ልጅ የምትበደልበት ሴት ልጅ ኖ፣ ኖ፣ ኖ ብሎ ነገር የለም። ስለዚህ እዚህ ሀገር ምት እናንተ ከረፈፎች ማለት ነው። ለምን ይመስላችኋል? እውነት ኢትዮጵያዊ መስራት አቅቶት ይመስላችኋል? አቅቷቸው እኮ አደለም ካገባ ስትፈልግ በአንድ ቀን የሚሆን ከወለድክ እና ልጅ ካለ ዩ ፔ ትከፍላለህ፣ ትከፍላለህ። አልፈልግም ብትል እንኳን እኔ በቂ ነገር አለኝ አልፈልግም ብትል መንግስት ደግሞ የሚሰጠው ገንዘብ አለ። መንግስትን እንቢ ማለት አትችል ከአንተ ደግሞ መንግስት ከባንክ ላይ ነው የሚቀበለው። ስለዚህ ላለመክፈል ብለው ስራ አይሰሩም፣ የዚህ ሀገር ወንዶች ማለት ነው። ላለመክፈል ብለው ስራ አይሰሩ አይሰሩም ከዛ በኋላ ህይወታቸው በተለይ ደደቡ በተለይ ደደቡ ይሄ ማለት አሁን ለምሳሌ ጥሩ ኢንካም ያለው ሰው ጥሩ የተማረ ሰው ምናምን ለነገሩ፣ እንደ ደሞዝ ነው የምትከፍለው እዚህ ያገር ደሞዝ አስር ሺህ ከሆነ አራት ሺህ እዛለ ሄደው፣ ለእናትዮውም ትከፍላለህ ለልጅም ትከፍላለህ። አንድ ሺህም ከሆነ አራት መቶ ዩሮ ነው የሚሄደው ሶ ይህንን ለማምለጥ ብለ ስራ አትሰራ። ስራ ማተሰራ ከሆነ ደግሞ ዋጋ የለ፣ ገንዘብ ከየት ማታመጣ? መቼስ አይ ዶንት ኖው ሌላ ሌላ አማራጭ ካለው ስንቱ የኢትዮጵያን ወንዶች እንደዚህ ሆኖ የቀሩት ስራ አጥተ ይመስላቸዋል። ጀርመን ሀገር አይደለ? ይሄ መጀመሪያ፣ ይሄ መንግስት ዱቄት አለ፣ የወረቀት ችግር አለ በተለይ ዋናው መጥፎ ነገር የወረቀት ችግር አለ። በወረቀት ችግር የተነሳ ወረቀት የሚያገኙት ወልዳችሁ ነው ስለሚባሉ፣ ለመውለድ ይቸኩላል። ልጆቹን ለወረቀት ይጠቀሙባቸዋል። ይወለደ ከተወለዱ በኋላ ወረቀቱ ይመጣል። ወረቀቱ ሲመጣ ደግሞ መስራት አለባቸው፣ መክፈል አለባቸው ገንዘብ። እዛ ፕሮብሌም። ሰርተህ አንተ ግማሹ የሚሄድበት ከሆነ ስቃድ፣ ከባድ ነው አትችልም ። ከዛ በቃ እየተረጋገም ትኖራለህ። ስለዚህ ከሚስት ጋር ስትል ላይ በጸባይ መሌት ያለብህ በጸባይ ቢሆን በጸባይ ቢሆን እንዴት አሪፍ ነው። ያ አሁን ትላንትና የነበሩት መጥተው እንግዲህ መቆም ይችላል። ከጎንና ከጎን እዚህ እነዚህ ጋር ቆመው አቤት አቤት ቢሉት ጥሩ ነው። አለን አለን። አባብሰው አባብሰው ዛሬ ገና እኮ ነው። ገና ገና ነው ምኑ ተነግሮ፣ ሴቷ አስከፍልም ለልጆችን ግዴታ መክፈል አለ።

ሴቷ እዚያ ሀገር አትከፍልም፣ ወንድ ነው ግዴታ የሚከፍለው። የምትከፍለው ለእንትኗ እኮ አይደለም፣ የምትከፍለው ለልጅህ ነው። ለልጅህ ትከፍላለህ፣ ግዴታ ትከፍላለህ። መክፈል ብቻ አይደለም፣ ፓምፐርስ ትቀይራለህ፣ ከተጀ ልብስ ትቀይራለህ፣ ትምህርት ቤት ትንከባከባለህ። ልክ እንደ ሴትዮዋ እንደ እናትዬው፣ ብሩ ላይ ሲሆን አንተ ተረግጥ ትከፍላለህ።

ነው ይጠይቃል። ይነበባል እዚህ ስር በሙሉ ይታያል። እዚህ ስር በሙሉ ይታያል።

ብለሽ ማሰብ አለብሽ። አይነጋ ብላ አድነኩሽ አብጀ፣ እንዲሁ አድነኩሽ አብጀ። ግን የት ጠፍተሽብኝ ነው እናቴ፣ አጋሌ እንድነሽ። ምንም ነገር እማታቁ ከሆነ ያ አድነኩሽ እጀ፣ እንድነሽ፣ ምን ጠፋሽ? አንድ ነገር ልንገራቸው፣ የማታቁ ከሆነ ምንም ነገር ማታቁ ከሆነ

በከፈታችሁ ቁጥር ልጁ ነው የሚጎዳው። እሱም ደግሞ ልክ እናንተ ስትናገሩ በቃ ደስ ይለዋል። አይምሮ ምናምን ነቀሳ የተሰደቡልኝ ከቂጥ ውስጥ የሚያወጣ ነው ያለው። ዚ ችግሩም እኮ የነበረው እኮ ስራ ትታችሁ ልጆች አሳድጉ እኮ ነው አደለ ልጆች አላሳድግም ነበር አደለ? ችግሩ አሁን እቅፍ ድግፍ አድርጎ ነው የሚያሳድጉት። እሳቸው ግድ ነው ግድ ነው ግድ ነው። እዚህ ሀገር ግራንድ ማሚ ጊዜ ያላት ብሎ ነገር የለም። ግራንድ ማሚ ሁለቱ ከሌሉ ብቻ ነው ኃላፊነት ያለበት። እኔ ራሴ ብል አይቻልም አይቻል የኛ እንዲያውም እን ለሁለቱም ጤንነት እንዲው ዝም ብለን እንጂ እናድርግ ብንራሱ የእኛ የራሱ ተቋረጠ። ግራንድማ ጎባክ ተባልኩን። ፖሊሱ መጣና ፎር ዮር ሰፖርት ዊ ኒድ ላይክ ግራንድማ አይስግን። ደስ የሚል በቃ በጣም ደስተኞችንን አንቺ በመኖርሽ አይገኝም። እና በጣም ደስ ያለው እንደዚህ እግዚአብሔር ምስክሬ ነው። እንደዚህ ሁሉን ነገር ጥለሽ ሁሉን ነገር ትተሽ እንደዚህ በሰዓቱ መድረስሽ በሰዓቱ እንደዚህ ማድረግሽ ስሬስ እና ደግሞ ወጣት ፖሊስ ነው። እና እሱን በማድረግ ያደንገራቸው ብዙ በጣም ወጣት ነው ፖሊስ። እና እድለኝ በጣም እድለኞች ነበሩ ያለው እድለኞች ነበረው። ግን ከሁለት አንዱ ይህንን እድላቸው አምጥቷቸዋል አምጥቷቸዋል። እና ታውቃላችሁ ማን እንደሆነ እድል ያመለጠው ከሁለት አንዱ እድሉ አምጥቷቸዋል። ይሄ እድል ለዋል በዚህ ሰዓት እና በጣም ቴንኪው። ከዛ አልታመንም ደግሞ እኔ እናት መሆን ይዝች እናትች ነት

ይሄ እድል ነው መታጠል፣ እንደዚህ በጣም ነው የምናመሰግነው። ይሄን ያህል ጊዜ ወስደሽ እንደዚህ። ነው አሁን ያለው ነገር ግዴታ ነው ምን ታደርጋላችሁ? ምንም አርጋ ይችል ህግን ማክበር ግዴታችን ነው።